በሌለበት የቅጣት ውሳኔ የተላለፈበት ተከሳሽ ተይዞ ወደ ማረሚያ ቤት መላኩ ተገለጸ። ዋና ሳጅን ደጀኒ ውልፋታ ያዘጋጀውን ረዳት ሳጅን ፍጹም በቀለ ያቀርበዋል። አቤል አምዴ የተባለው ግለሰብ የተከሰሰበትን የወንጀል ድርጊት የፈጸመው ነሐሴ 3 ቀን 2016 ዓ ም በቦሌ ክፍለ ከተማ ወረዳ አምስት ልዩ ቦታው 24 ቀበሌ ተብሎ በሚጠራው አካባቢ ከሌሊቱ 10 ሰዓት ገደማ ነው። በቦሌ ክፍለ ከተማ ፖሊስ መምሪያ የጨፌ ሜዳ አካባቢ ፖሊስ ጣቢያ የወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር አበባው ካሳውን እንደተናገሩት ተከሳሽ አቤል አምዴ ጨለማን ተገን በማድረግ ከጌም ማጫወቻ ቤት የተለያዩ ንብረቶችን ሰርቆ መሰወሩን ጠቅሰው በወቅቱ በደህንነት ካሜራ ማንነቱ ተለይቶ በቁጥጥር ስር ውሎ ክስ እንደተመሰረተበት ገልጸዋል። በአካባቢው ላይ በነበረው ካሜራ መጀመሪያ ተይዞ የነበረው አቤላም እንደሚባለው እሱን ነው ይዘን የነበረው። እሱን ከይዘን ካቀረብን በኋላ ፈጣን ችሎት አቅርበን አርቲዲ ከቀረበ በኋላ ማ ነው ሀምሳ ሺህ ብር ዋስና ተባለ። መክፈል ስላልቻለ ማረሚያ ወረድ ነው፣ ማረሚያ እያለ ነበር የወጣው። ማረሚያ እያለ ከፍሎ ወጣ። ተከሳሹ ፍርድ ቤት ቀርቦ በዋስ የተለቀቀ ቢሆንም በቀጠሮው ቀን ሳይገኝ በመቅረቱ የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ሁለተኛ ወንጀል ችሎት ጥር 2 ቀን 2017 ዓ ም በዋለው ችሎት አቤል አምዴ በሌለበት በ9 ዓመት እስራት እንዲቀጣ ውሳኔ አስተላልፏል። ይህንን ተከትሎ ፖሊስ ግለሰቡን በማፈላለግ የካቲት 6 ቀን 2017 ዓ ም በቁጥጥር ስር ውሎ ወደ ማረሚያ መላኩን ገልጿል። ከወጣ በኋላ ተጠርጣሪው ለጊዜው በነበረው ጊዜ ቀጠሮ ሊገኝ አልቻለም ተሰውሮ ነበረ ከዚያ በኋላ ነው በሌለበት ተፈርዶበት ዘጠኝ አመት ፍርደኛ ሆኖ ተፈርዶበት የያዝንበት መዝገብ ቤት አስገዳጆች ተከታትለው ይዘው ውሳኔ ማረሚያ እናስረክብ ይቻሉ። የግል ተበዳይ ወጣት ተመስገን ደርቤ ፖሊስ ባከናወነው ተግባርና ፍርድ ቤት ባስተላለፈው ውሳኔ ደስተኛ መሆኑን ተናግሯል። ወዲያውኑ በካሜራው እገዛና በፖሊሶች ልዩ ትኩረት ለሕግ እንዲቀርቡ ሆኗል። እሱም ደግሞ በፍርዱ በጣም ደስተኛ ነኝ። ሁሉም ሰው ተሞክሮ መውሰድ ያለበት ብዬ ማምነው በየድርጅቱ በመኖሪያ ቤት ቢሆን ሲሲቲቪ ካሜራዎች የደህንነት ካሜራዎችን መግጠም እንዳለበት እና ደግሞ የሚያስፈልገው መረጃ በሰዓቱ መጠቆምና ለፖሊሶቹም ትብብር ማድረግ ይጠበቅበታል። ወንጀል ፈጽሞ ማንም ከህግ ማምለጥ እንደማይችል የተናገሩት ኢንስፔክተር አበባው ካሳሁን ተከሳሹ በቁጥጥር ስር እንዲውል ህብረተሰቡ ያደረገው አስተዋጽኦ የሚበረታታ መሆኑን ገልጸዋል።